እስቲ አስቡት ከሮም ወታደሮች ዓይን ተሰውሮ ከአንድ የንጉሥ ቤተ መንግሥት ይልቅ በረሃውን እንደ ቤተ መቅደስ አድርጎ የኖረ የልዑ ነቢይ ከምንም በላይ በህዝቡ ዘንድ ተወዳጅ የነበረ ነገር ግን በአንድ ሴት ጥላቻ የተነሳ! ሕይወቱ በግፍ የተቋጨ ጀግና። ኢየሱስ ክርስቶስ ራሱ ከሴቶች ከተወለዱት ሁሉ የሚበልጥ ብሎ የመሰከረለት ታላቁ ሰው መጥምቁ ቅዱስ ዮሐንስ! ዛሬ የምንመለከተው ከልደት እስከ ሰማዕትነት ድረስ በተአምራት የታጀበውን፣ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ከፍ ያለ ክብር መስጠታቸው ከነቢያት፣ ከካህናት፣ ከሐዋርያት፣ ከጻድቃን፣ ከሰማዕታት፣ ከባሕታውያን ወገን የሆነው የመጥምቁ ቅዱስ ዮሐንስን ታሪክ ነው። እርሱ ብሉይ ኪዳንን በትንቢት ዘግቶ አዲስ ኪዳንን በአዋጅ የከፈተ ለዓለም የመጣውን የብርሃን መንገድ የጠረገ ታላቅ ጻድቅ ሰው ነው። እርሱ ከእስራኤል ወገን ከካህናት ወገን የተነሳ ነቢይ ነው። በቅዱስ ሉቃስ ወንጌል እንደተገለጸው ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤት የእግዚአብሔር ትእዛዝን ሁሉ በመፈጸም ያለ ነቀፋ የሚኖሩ ጻድቃን ነበሩ ኤልሳቤትም መካን ነበረችና ልጅ አልነበራቸው ሉቃስ 1 አንድ ከቁጥር አምስት እስከ ሰባት ቅዱስ ዮሐንስ የተወለደው አባቱ ካህኑ ዘካርያስና እናቱ ቅድስት ኤልሳቤት ተስፋ በቆረጡበት ዕድሜያቸው ነበረ ምክንያቱም ኤልሳቤት ዘጠና ዘካርያስ ደግሞ መቶ ዓመት መብታቸው ስለነበረ በተፈጥሮ ደግሞ በዚህ ዕድሜያቸው መውለድ የማይታሰብ ነገር ነውና፣ ነገር ግን ልጅ ይሰጣቸው ዘንድ እግዚአብሔርን ዘውትር ይማጸኑት ነበር። ካህኑ ዘካሪያስ ወደ ቤተ መቅደስ ገብቶ ዕጣን በማሳረግ ላይ ሳለ የእግዚአብሔር መልአክ በዕጣኑ መሳዊያ ቀኝ ቆሞ ጸሎቱ እንደተሰማና ሚስቱ ቅድስት ኤልሳቤት እንደምትወልድ ስሙንም ዮሐንስ እንደሚለው በመወለዱም፣ ብዙዎች እንደሚደሰቱ ልጁም በእግዚአብሔር ፊት ታላቅ እንደሚሆን የወይን ጠጅና የሚያሰክር መጠጥ እንደማይጠጣ እንዲሁም ከእናቱ ማፀን ጀምሮ መንፈስ ቅዱስ እንደሚሞላበት ነገረው። ሉቃስ 1 ከቁጥር 8 እስከ 17። ካህኑ ዘካርያስም እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች። ይህንንስ በምን አውቃለሁ? አለው። መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። እንድነግርህም ይህችንም ምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስኪፈጸም ድረስ ዲዳ አለ መናገርም አችልም አለው። ከውጭ ቆመው ጸሎት ሲያደርጉ የነበሩት ሕዝብም ዘካርያስን ከቤተ መቅደስ እስኪወጣ የጠበቁት ነበር፣ በመዘግየቱ የሚደነቁ ነበር። ሉቃስ 1ን 18 እስከ 21። ከቤተ መቅደስም በወጣ ጊዜ ሊያናገራቸው ባለመቻሉ ጠቅሳቸው ነበር። በዚህም በቤተ መቅደስ ራእይ እንዳየት አስተዋሉ። እርሱም ድዳ ሆኖ ኖረ። የማገልገልም ወራ ሲፈጸም ወደ ቤቱ ይሄዳል። ሁለት ቀናትን በኋላ አረጋዊት ቅድስት ኤልሳቤት ጸነሰች። ቅድስት ኤልሳቤትም በመካንነቷ ከሰዎች የሚደርስባት ሽሙጥ ተወግዶላታልና እግዚአብሔር በዚህ ወራት ከሰው ስድቤን ያድቅ ዘንድ እንዲህ ያደረግልኝ ስትል ለአምስት ወራት ተሸሸገች። ሉቃስ 1 ከቁጥር 21 እስከ 25። ቅድስት ኤልሳቤት በጸነሰችበት በስድስተኛ ወር እመቤታችን ቅድስት ድንግል ማርያም ልትጠይቃት ወደ እርሷ በሄደች ጊዜ ቅዱስ ዮሐንስ በማኅፀን ውስጥ ሆኖ ለቅድስት ድንግል ማርያምና በማኅፀኑ አላደረው አካላዊ ቃል ለኢየሱስ ክርስቶስ ሰገደ። ሉቃስ 1 ከቁጥር 31 እስከ 35። የመውለጃዋ ቀን ሲደርስም ሰኔ 30 ንዑድ ክቡር የሆነ መጥምቀ መለኮት ቅዱስ ዮሐንስ ተወለደ። ዘመዶቹም የሕፃኑ ስም በአባቱ መጠሪያ ዘካርያስ ሌሎች ቢወዱም እናቱ ግን ዮሐንስ ይባል አለች። የመልአኩን የብስራት ቃል ባለመቀበሉ አንደበቱ ተይዞ የነበረው ካህኑ ዘካርያስ ስሙ ዮሐንስ ሲባል ብሎ ሲጽፍ አፉ ተከፈተ፣ አንደበቱም በቱም ተፈታና በመንፈስ ቅዱስ ተቃኝቶ አንተ ሕፃን ሆይ የልዑል ነቢይ ትባላለ፣ መንገዱንም ልትጠርግ በጌታ ፊት ትሄዳለና ያተጠኛውን ስርየት፣ የሆነውን የመዳን እውቀት ለሕዝቡ ትሰጣለ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሙት ጥላ ተቀምጦ ላሉ ያበራል፣ እግሮቻችንንም በሰላም መንገድ ያቀናንልናል ብሎ ስለ ቅዱስ ዮሐንስ ነቢይነትና አጥማቂነት፣ እንደዚሁም የክርስቶስን የማዳን ትምህርት እንደሚያበስት አስቀድሞ ትንቢት ተናገረ። ሉቃስ 1 ከቁጥር 76 እስከ 80። ዮሐንስ ማለት እግዚአብሔር ጸጋ ነው ማለት ነው። ወንጌልም መጥምቀ መለኮት ዮሐንስን ፍስሐ በሐሴት ተድላና ደስታ ይልባል። ወላጆቹ በእርሱ መወለድ ተደስተዋልና። መጥምቁ ዮሐንስ ከተወለደ በኋላ ብዙም ሳይቆይ ክፉ ንጉሥ ሄሮድስ የቤተልሔምን ሕፃናት ባስፈጀ ጊዜ የዮሐንስን ልደት ሰምቶ እርሱንም እንዲገድሉት ወታደሮችን ላከ። በዚህም ጊዜ ቅድስት ኤልሳቤት ልጇን ከሞት ለማዳን ስትል ዮሐንስን ይዛ ወደ በረሃ ተሰደደች። በበረሃም ድንጋይ ቤት ሆኖላቸው፣ እግዚአብሔርም ከብርድ ከፀሐይ ከአራዊት አፍ እየጠበቃቸው መኖር ጀመሩ። ወደ በረሃ ሲገቡ ቅዱስ ዮሐንስ የሁለት ዓመት ከመንፈቅ ሕፃን ነበረ። ሕፃኑም አደገ፣ በመንፈስ ቅዱስም ጠነከረ፣ ለእስራኤልም እስከታየበት ቀን ድረስ በምረ በዳ ኖረ። ሉቃስ 1 ከቁጥር 80። የሄሮድስ ጭፍሮች ዮሐንስን ፈልገው ባጡት ጊዜ ዘካርያስን ሕፃኑ የት እንዳለ ሲጠየቅ አላውቅም በማለት በመለሰ ጊዜ በቤተ መቅደስ ውስጥ በሰይፍ ገደሉት ካህናቱ በንጹሕ ልብስ ገንዘው በአባቱ በበራኪው መቃብር ቀበሩ። ደሙም እስከ ሰባ ዓመት ድረስ ሲፈላ ኖረ። ጌታችንም የዘካርያስን ደም እንደሚፋረዳቸው ሲያስረዳ ከአቤል ደም ጀምሮ በመሰዊያውና በቤተመቅደስ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ ይፈለጋል በማለት ጸሐፍት ፈሪሳውያንን ገሥጿቸዋል። ሉቃስ 11 ከቁጥር 50። ቅድስት ኤልሳቤት ወደ በረሃ በገባች በአምስተኛ ዓመቷ ቅዱስ ዮሐንስ ሰባት ዓመት ሲሞላው ከዚህ ዓለም ድካም አረፈች። እመቤታችንም ወደ ግብፅ በተሰደደች ጊዜ ሕፃኑ ዮሐንስ ያለክ ሰማችው ከጌታ ጋር በደመና ሄደው ድንግል አቅፋ አጽናናችው። ጌታንም እንወሰደው ይሆንን ብላ ጠየቀችው። ጌታችን ግን ለአገልግሎት እስክጠራው እዚህ ይቆያላት ባርካው አጽናንታውም ተለያዩ። ቅዱስ ዮሐንስ እግዚአብሔር ከአራዊት አፍ እየጠበቀው፣ ሲራበው ሰማያዊ ኅብስትን እየመገበው፣ ሲጠማው ውሃ እያፈለቀ እያጠጣው፣ አናብስቱንም አናምርቱንም እንደ ወንድምና ተሆነውለት በበረሃ መኖር ጀመረ። ቅዱስ ዮሐንስ በበረሃ ውስጥ የቀጠለው ሕይወት እጅግ ከባድ ነበረ። በበረሃ ውስጥን ሲኖር የግመል ጠጉር ይለብሳል፣ በወገቡም ጠፈር ይታጠቃል። አንበጣና የበረሃ ማር ብቻ እየተመገበ ሥጋውን ለመንፈስ እያስገዛ ኖረ። ይህ የአብነት ህይወት ከሁሉም ነቢያት ይለየዋል። ዮሐንስ ከሰላሳ ዓመታት ገዳማ ህይወት በኋላ በይሁዳ ምድር በኃይል መጮ ጀመረ። መልእክቱም ቀላልና ቀጥተኛ ነበረ። እሱም ቃል ንስሐ ግቡ የሚለው ቃል ነበረ። በነቢዩ ኢሳያስ ቃል የጌታን መንገድ አዘጋጁ ጥርጊያውንም አቅሉ እያለ በምድረ በዳ የሚጮህ ሰው ድምፅ፣ አዘግት ሁሉ ይሙላ፣ ተራራውና ኮረብታ ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን ሻካራውን መንገድ ትክክልውን ስጋም የለበሱ ሁሉ የእግዚአብሔርን ማዳን ይዩ ተብሎ እንደተነገረ ቅዱስ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ በዮርዳኖስ ዙሪያ ወዳለው ሀገር ሁሉ ወጣ። ሉቃስ 3 ከቁጥር 3 እስከ 6። መጥምቁ ቅዱስ ዮሐንስ የሰውን ክብር ወይም ቦታ ሳይመለከት በፊቱ ለንስሐ የመጡትን ሁሉ ያለ ፍርሃት ይገስጽ ነበር። ቀረጥ ሰብሳቢዎችንም እንዲህ እያለ ይገሰጻቸዋል ከታዘዘላችሁ አብልጣችሁ አትሰዱ። ወታደሮችንም ደግሞ በማንም ላይ ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደመወዛችሁ ይብቃችሁ ይላቸዋል። ፈሪሳውያንና ሰዱቃውያንንም እናንተ የእፉኝት ልጆች ለንስሐ የሚገባ ፍሬ አፍሩ በማለት ማንንም ሳይፈራ ይናገራቸው ነበር። የእርሱ ቃል እንደ እሳት ነበረ። የእስራኤል ሕዝብ ሁሉ ከኃጢአታቸው ለመንጻት ዮርዳኖስ ወንዝ በውሃ ጥምቀት እንዲጠመቁ አደረገ። ዮሐንስ ታላቅ ኃይልና ስልጣን ነበረው፣ ነገር ግን ከዚህ በላይ ትሕትና ነበረው። ሕዝቡ ሁሉ እርሱ ክርስቶስ እንደሆነ አስቦ ነበረ። ዮሐንስ ግን በግልጽ እንዲህ ሲል መሰከረ፦ እኔ ነንስሐ በውሃ ጠምቃቸዋለሁ፣ ነገር ግን የጫማውን ጠፍር መፍታት የማይገባኝ ከኔ በኋላ የሚመጣውና ከእኔ ይልቅ የሚበረታው እርሱ መንፈስ ቅዱስና በእሳት ያጠምቋቸዋል መንሹም በእጁ ነው። አውድማውንም ፈጽሞ ያጠራል። ስንዴውንም በጎተራው ይከታል። ገለባውን ግን በማይጠፋ እሳት አቃጥሏል በማለት የክርስቶስን በሥጋ መገለጥና አምላክነቱን ነግሯቸዋል። ማቴዎስ 3 ከቁጥር 1 እስከ 12። እርሱ ክርስቶስ እንዳልሆነና የጌታንም መንገድ አቅኖ ብሎ በመረበዳ የሚጮው አዋጅ ነጋሪ መሆኑንም አስረድቷቸዋል። በጣም ወሳኙና ታላቅ ክብር የተሰጠው ክስተት ጌታችን ኢየሱስ ክርስቶስ ሊጠመቅ ወደ ዮርዳኖስ ሲመጣ ነው። ዮሐንስ ፈጣሪውን ማጥመቅ ሲገባው በታላቅ ፍርሃትና ትትና እንዲህ አለው፣ እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ተመጣለህን? ባሪያ ወደ ጌታው ይሄዳል እንጂ እንዴት ጌታ ወደ ባሪያው ይመጣል? በማለት ጌታችንን አምላክነት በትትና ተናግሯል። ማቴዎስ 3 ከቁጥር 14 ጌታችንም ትንቢቱን ሁሉ ለመፈጸም እንዲህ አለው፣ አሁንስ ፍቀድልኝ አጥምቀኝም አለው። ዮሐንስም ጌታችንን በጠመቀ ጊዜ ሰማያት ተከፈቱ፣ መንፈስ ቅዱስም በርግብ አምሳል ወረደ። የእግዚአብሔር ድምፅም ደግሞ ይህ የምወደው ልጄ ነው ብሎ መሰከረ። መጥምቁ ዮሐንስ የሥላሴ ሚስጥር በግልጽ ያየና የመሰከረ ታላቅ ነቢይ ሆነ። ቅዱስ ዮሐንስ በኃጢአት የሚኖሩትን አይቱ ዝም የሚል አልነበረም። እና የገሊላ ገዢ የነበረው ሄሮድስ የወንድሙን ሚስት ሄሮዳዳን አግብቶ ነበረ። ይህ ደግሞ በሙሴ ሕግ የተከለከለ ዝሙት ነበረ። ዮሐንስም ንጉሡን በአደባባይ የወንድምን ሚስት ልታገባ አይገባም በማለት ያለ ፍርሃት ገሰጸው። ንጉሡም ተቆጥቶ ዮሐንስን በእስር ቤት እንዲታሰር አዘዘ። በሄሮድስም ልደት ቀን በተደረገ ድግስ ላይ የሄሮዳዳ ልጅ በዳንሷ ንጉሡን እጅግ አስደሰተችው። ሄሮድስም የፈለግሽውን ሁሉ ሰጥሻለሁ የመንግሥቴ ኩሌታም ቢሆን ብሎ አለላት። በእናቷ በሄሮድያዳ ቅስቀሳ እሷም እንዲህ ብላ ጠየቀችው፤ የመጥምቁ ዮሐንስን ራስ በወጭት አድርገ ስጠኝ አለችው። ሄሮድስም ምንም እንኳን ቢጸጸት፣ ለማላው ሲል ራሱን በሰይፍ እንዲቆርጡ ታዘዘ። የመጥምቁ ዮሐንስ ራስ በግፍ ተቆርጦ በወጭት ተይዞ ተሰጣት። ከእርሷም ለሄሮዳዳ ተሰጠ። ቅዱስ ዮሐንስም ስለ እውነት አንገቱን በሰይፍ ተቆርጦ የሰማዕትነት አክሊንን ደፋ። ቅዱስ ዮሐንስ ራሱ በራ ስትሄድ አካሉን ግን ደቀ መዛሙርት አንስተው ቀብረውታል። የቤተክርስቲያን ትውፊት እንደሚነግረን ራሱ ከተቆረጠ በኋላ እንኳን ሄሮድስ ሆይ ወንድምን ሚስት ብታገባ አይገባም እያለች ሄሮድስንና ሄሮዳዳን ትገሰጽ ነበር። የመጥምቁ ቅዱስ ዮሐንስ ራስ ጌታችን ወዳለበት ደብረ ዘይት ሄዳ በፊቱ ሰገደች። ቅዱሳን ሐዋርያትም ባዩት ነገር ተገርመው ራስም እጅ ነሷት። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ራስ የማስተማር ሥልጣን ሰጥቶ አሰናበታት። በመላው ዓለምም ለአስራ አምስት ዓመት ስትሰብክ ኖራ አረቢያ ውስጥ አርፋለች። ቅዱስ ዮሐንስ ሰኔ ሰላሳ ቀን የተወለደበት፣ መስከረም አንድ ቀን ቃልኪዳን የተቀበለበት መስከረም ሁለት ቀን በሰማዕትነት ያረፈበት፣ ጥር 11 ቀን ጌታችን ያጠመቀበት፣ የካቲት 30 ቀን ራሱ የተገኘችበት፣ ሚያዝያ 15 ቀን ራሱ ያረፈችበት ወይም ነፍሱ የወጣችበት፣ ሰኔ ሁለት ቀን ደግሞ ፍልሰተ አጽሙ በዓል በቤተክርስቲያናችን ክርስቲያናችን ይከበራል። ጥቅምት 30 ደግሞ ለቅዱሱ አስተርእዮተ ርዕሱ ወይ ቅድስት ራሱ ከተሰወረችበት የተገለጠችበት ዕለት ነው የቅዱስ ዮሐንስ ሕይወቱና ትምህርቱ ያደረጋቸው ድንቆችና ተአምራቶች እንዲሁም እግዚአብሔር የሰጠው ቃል ኪዳን ነው። ሰማዕትነቱ በገድሉ በሰፊው ተጽፏል። መጥምቅ ዮሐንስ የነቢያት መደምደሚያ፣ የካህናት ፍጻሜ፣ የብሉይና የአዲስ ኪዳን ድልድይ ነው። የእርሱ ታሪክ የትትና የገዳማዊነትና ነውነት ሲሉ ስለ መስዋትነት የተከፈለ ትልቅ ማስታወሻ ነው። በረከቱ ምልጃው አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።